ባለፈው ከእፎይ ጋር ስታወሩ በጣም አሪፍ ነበረና፣ ግን ሰሞኑ የተፈጠረው ነገር ለምን እሱን ለማስገደል እንደሞከራሽ ማወቅ ፈልጌ ነው። ሊገድል ፈልጉ በቃ እሱን ነው አስወጣው እና እኔ ጥያቄ አስወጣው ምናምን ሳይሆን ሰሞኑን የተፈጠረ ነገር ስላለ ነው። ማንም ሊያስገድል ያለ ያኔ ፖለቲካ አይስሩባቸው ለምሬ ስለ ሃይማኖታዊ ነገር የሚያደርጉባቸው ጨዋታ ነው። የግልጽ ነው የምነግራው። ማን ነው ሊያስገድል? አንድ ሰው ሊገሉት ብለው ምናምን ነገር ነው ያለፈውና ብዙዎች ሲሞክር ነበር። በእናንተ መዋል ሙስሊም ምናምን እያሉ እፎይን እንግደለው ምናምን እያሉት ነበረ። የሚያደርጉ ሰው ካለ ስህተት እገድላለሁ ምናምን የሚል ሰው ካለ ማንንም ሰው ቢሆን እንዳታደርጉ። ይሄ ልጅ እኔ እንደው ወደም የሚበልጠናል እንደው እንደ ትልቅ ሰውነቱ አትወያይ አይደለም። ውይይት ማድረግ ይችላል ማንኛውም ሰው ማለት ነው። ግን ቃላቶችን ምረጥና በስነስርዓት ቢናገር ማንኛውም ችግር የለም። ተሳቸዋል አደለም ቃላቶችን መርጠህ መናገር። ከኔ ጋር ምናልባት ሰምተው ሊሆን ይችላል። ከዚህ በፊት ያደረገው እንትን ማለት ነው በጣም የብልግና ቃላቶችን እየተናገረ ነው። ተናግሮ ሄደው ምንም መልስ አልነበር። ለዚያ ነው የመለስ አለቀተኝ፣ ግን እሱ በወረደበት ቦታ ላይ አልወርደውም ብቷል፣ አደለ? እኔ ብሰድብስ ማንን ልሰድባት? ማርያም ልሰድባት? አልሰድብም። ኢየሱስ ልሰድብ? አልሰድብም። ገብርኤል ልሰድብ? አልሰድብም። ሚካኤል ልሰድብ? አልሰድብም። ማንኛ ነው አልሰድብ። አብርሃም ልሰድብ ነው አብርሃምን ከሰደብኩ እኔ ከስልምና ወጣለም። መሲሁን ከሰደብኩ ከስልምና ወጣለ። ማርያምን ብሰድብ ከስልምና ማንንም አነሳደብ። ጸጥ ብለን ነው ዝም የምንለው። የምንሰድባቸው አካሎች አይደሉም፣ እና መጽሐፍ ቅዱስ ላይ የተገለጹት እና እንደፈለግ እንዲህ አይነት ቃል ከሚናገር አለ፣ በቃ ያለውን ቃላቶችን መርጦ በዚህ በዚህ እኔ እዚህ ጋር ከዚህ በፊት ልጆች በተው ነበር። የሚገርምህ ያ ቪዲዮ እንትን ከማለቱ በፊት እኔ እና እሱ ከመነጋገራችን በፊት የዛሬ አመት ነው ልክ እንደዚህ ክርስቲያን ልጆች ጠየቁ

አነሳቸው ችግር የለውም አስተናገድኩት በጨዋነት ጠየቀ እዚህ እዚህ ላይ እንደዚህ ግንኙነት አድርገዋለሁ አይቻለሁ እያለ ያሳየኝ አለ ተረዳ ሄደ እነዚህን ቃላቶች ግን እሱ አውቁ ስሜታዊ ለማድረግ ሙስሊሞችን በብልግና ቃላቶች ይገልጻቸዋል ከዚያ እውነት እና ያዝነው ይላሉ እንደዚህ አያስኬድም እኛ እንደዚህ አይሆንም ነበር

በጣም አሪፍ ነው የመለስክበት፣ በጨዋ መልኩ ብቻ። እኔ እንደዚህ አልጠበቅኩም ነበር። ጥሩ ነው የመለስክልኝ። ግን ያው በቪዲዮ ላይ የወጡ ብዙዎች ሲዝቱ ስለምሰማ ነው። መወያየት መልካም ነው እያለ እንዴት እንደዚህ መዛት ምናምን ነገር አስፈለገ እኮ። ይህ ከዚህ በፊት ያስጠንቅቅ ያለ ማንኛውም ክርስቲያን ውይይት ሊሰራ ልጅ ሊሆን ይችላል ማንኛውም ሊሆን ይችላል። በቪዲዮ እየሰራችሁ መግደል ነው አንተን አንተን መግደል ነው አንተን ብናገኘህ ምናምን የምትሉ ሰዎች ኢስላምን አትወክሉም። ጥያቄ ነበረው።